አበው ካህናት፣ አሃው ዲያቆናት፣ ምዕመናን፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር የሚወዳችሁ ሕፃናት ጭምር የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ ኅብረት አንድነት በሁላችሁ ላይ ይደር። ረድኤትረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የሶስተኛው ፈተና መውጊያ ጸሊአ ነዋይን እንመለከታለን። ሰው ለሰው አስታዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልባችሁ ያሳድርላችሁ፣ በአይምሯችሁም ይቅረጽላችሁ። በተከታታይ እንደምናየው በገዳመ ቆሮንጦስ አርባ ቀንና አርባ ሌሊት ከጾመ በኋላ የማይራበው የኔና የናንተ አምላክ ተራበ ይላል። የማይጠማው የኔና የናንተ ንጉሥ ተጠማ ይላል። መራብስ በመጀመሪያው ቀን ነበር የሚጀምረው። ዳሩ እሱ አምላክ የማይራብ የማይጠማ የማይደክም የማያንቀላፋ የማይተኛ ትጉህ ዘእይነውም ነው። የኔና የእናንተን ፈተና ድል ሊመታልን በገዳመ ቆሮንጦስ ተገኘ። ፈታኙም መጣ። የመጀመሪያው ፈተና ስስት ነበር። በትዕግስ ታሳፈረው! ሁለተኛው ፈተናው ትዕቢት ነበር። በትህትና ድል መታው። ሦስተኛው ፍቅረ ነዋይ ነው። ፍቅረ ነዋይን ደግሞ በጸሊአነዋይ አሳፍሮ እንደ ጉምና ጢስ አትኖ እንደ ትቢያ አብልኖ ጠላታችን ዲያብሎስን ለዘለዓለም አሳፈረልን። ስለዚህ ዛሬ ጸሊአ ነዋይ ገንዘብን መጥላት ምን ማለት እንደሆነ እንማራለን። የነቢያት፣ የሐዋርያት፣ የሊቃውንትን ጉባኤ የባረከ እግዚአብሔር የእኔና የእናንተንም ይባርክልን። በኦርቶዶክሳዊት ቅድስት ቤተ ክርስቲያናችን ሶስተኛው የኃጢአት ርእስ ፍቅረ ንዋይ ገንዘብን መውደድ ወይም ገንዘብን ማምለክ ይባላል። እሱን ደግሞ ድል የመታልን አምላካችን ኢየሱስ ክርስቶስ በጸሊአ ንዋይ ገንዘብን ባለመውደድና ገንዘብን ባለማምለክ ነው። በዚህ ላይ የተወሰኑ የእግዚአብሔርን ቃላት እንመለከታለን። በተደጋጋሚ በተከታታይ ትምህርታችን እንዳየነው ገንዘብ በራሱ ኃጢአት አይደለም። ዝናም ኃጢአት አይደለም። ስልጣንም ኃጢአት አይደለም። ሰዎች ገንዘብን የሚጠቀሙበት መንገድ ዝናን የሚቀበሉበት መንገድ ስልጣንን የሚይዙበት መንገድ ግን አጠያያቂ ነው በሦስተኛው ፈተና ዲያብሎስ ወድቀ ብትሰግድልኝ ይህን ሁሉ ሰጠሃለሁ ብሎ የዓለምን ነገስታትና ክብራቸውን አሳየው ነው የሚለው ያ እንግዲህ ፍቅረ ንዋይ ነው ፍቅረ ስልጣን ነው ወይም ፍቅረ ሲመት ነው ፍቅረ ዝና ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ገንዘብ አትያዙ አላቸው። ግን ገንዘብ የሚሰጣቸው የሚመግባቸው ግን አለ፣ አዘጋጅቶላቸዋል። በማቴዎስ ወንጌል ምዕራፍ አስር ላይ ቁጥር ዘጠኝ የእግዚአብሔር ቃል እንዲህ ይላል፣ ወርቅ ወይም ብር ወይም ናስ በመቀነታችሁ ቁጥር አስር ወይም ለመንገድ ከረጢት ወይም ሁለት እጀ ጠባብ ወይም ጫማ ወይም በትር አታግኙ ይላል። ቀጥሎ ያለው ቃል ግን ምንድን ነው የሚለው? ለሰራተኛ ምግቡ ይገባዋልና ይላል። ስለዚህ የሚመግቧቸውን ሰዎች አሰናድቶላቸዋል። ሳይበሉ ይኖራሉ ማለት አይደለም። ሐዋርያት ምንም ጾመኛ ጸሎተኛ ቢሆኑ ሰው ሰው እስከሆነ ድረስ ይበላል፣ ይጠጣል። ግን ለገንዘብ ብለህ እምነትን አትለውጥ። ህዝቅኤል ነቢይ ሕዝቤ ለጭብጥ የገብስ ዱቄት ብሎ ቀዳኝ ይላል። ዛሬ ለሆድ ለገንዘብ ለዝና ብለው ክርስቶስን የሚክዱ ምን ያህል ሰዎች እንዳሉ ከኤሳው ጀምረን እነ ዴማስን ጠቅሰን ለምጽ የተጣበቀበትን ግያዝን አስታውሰናል። እግዚአብሔር በነሱ ላይ እንዳልከበረ እንደማይከብር ስለዚህ፣ አተያዙ ያላቸው ባዷቸውን ይኖራሉ ማለት ሳይሆን ህዝቡ ሁሉ እያመጡ በሐዋርያቱ እግር ስር ገንዘባቸውን ያስቀምጡ ነበር እንደውም አብረው ነበር የሚመገቡት ህዝቡ ሁሉ አብረው ነበር የሚጠጡት የምታስታውሱት አንድ ታሪክ ልንገራችሁ ሰይጣን እንዴት በገንዘብ ሰውን እንደሚጥለው የሐዋርያት ስራ ምዕራፍ አምስት ላይ ሐናንያና ሰጲራ የተባሉ ባልና ሚስት ነበሩ መሬት ሸጡ በዛ ዘመን ህዝቡ፣ ምእመኑ ገንዘብ እያመጣ በሐዋርያቱ እግር ስር ያስቀምጣል። እርግጥ በወንጌሉ እንደሰማችሁት ገንዘብ አትያዙ ብሏቸዋል፣ ማቴዎስ 10 ቁጥር 9። የሐዋርያት ሥራ ምዕራፍ አምስት ላይ ደግሞ የምታዩዋቸው እነዚሁ ደቀ መዛሙርት ናቸው። መሬት ሸጡና ተነጋገሩና ሐናንያና ሲጳራ እኩሌታውን አምጥተው እኩሌታውን ግን ደበቁት፣ በዛ ላይ ደግሞ ዋሹ። ገንዘብ ደግሞ ያስዋሻል። ቅዱስ ጴጥሮስ ሐናንያን ጠየቀው መንፈስ ቅዱስን ለምንድን የምታታልለው ከመሬቱ ሽያይ ታስቀር ዘንድ ታስቀር ሰይጣን በልብህ ስለምን መላ አለው የሐዋርያ ሥራ ምዕራፍ አምስት ቁጥር ሶስት ሰይጣን በልብህ ስለምን መላ ወድቀ በተሰግድልኝ ይህን እሰጥሃለሁ ያለውን ያን ፈተና ሐናንያና ሲጳራ አላለፉም ወገኖቼ ሰይጣን እንዴት በልብ ገባ አለው ገንዘቡ እኮ ከመሸጥ በፊት ያንተ ነው። ከሸጥከ በኋላ ያንተ ነው። ግማሹን ብትፈልግ ቤት አስቀርተህ እኮ ይሄንን ነበር የሸጥኩት፣ ስለዚህ ግማሹን አስቀምጬ ግማሹን ይዤ መጣሁ ማለት እኮ ትችል ነበር አለው። በክርስቲያኖች ፊት ሁሉ ያ ሁሉ ሺህ ሕዝብ በተሰበሰበበት እነዚህ ሰዎች ሌላው ሰው እያወቀ ሐዋርያትን ለማታለል ይሄንን ባደረጉ ጊዜ ቅዱስ ጴጥሮስ ምን አለው ሳትሸጠው ያንተ አልነበረምን? ከሸትካውስ በኋላ በስልጣንህ አልነበረምን? ይህን ነገር ስለምን በልብህ ሐሰብ እግዚአብሔርን እንጂ ሰውን አልዋሸህም አለው። አናንያ ይህን ቃል በሰማ ጊዜ ወዲያውኑ ወደቀ፣ ወዲያውኑ ሕይወቱ አለፈ፣ ሞተ። የሐዋርያ ሥራ ምዕራፍ አምስት ቁጥር አምስት በሰሙት ሁሉ ላይ ታላቅ ፍርሃት ሆነ ይላል። ምክንያቱም ለማታለል ነበር የመጣው ያሁሉ ክርስቲያን እዚህ እያለ ስለዚህ ወዲያውኑ በመቅሰፍት ተመታ። ጎበዞ የተነስተው ከፈኑት። ሚስቱ ከሶስት ሰዓት በኋላን የመጣችው ተመካክራለች ከባሏ ጋር። ጴጥሮስ እስቲ ንገርኝ መሬታችሁን ይህን የሚያህል ሸጣችሁትን አላት። እርሷም መልሳ አሁን ይህን የሚያህል ነው አለች። አሁን ደግሞ ልብ በሉ። የሐዋርያት ሥራ ምዕራፍ አምስት ቁጥር ዘጠኝ ጴጥሮስ ለእሷም እንደሚላት ለሐናንያ ምን አለው? ሰይጣን በልብህ እንደገባ አለው። እሷን ደግሞ ምን አላት? የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩ ሰዎች እግር በደጅ ነው፣ አንቺን የሚያወጡ ሻላላት። ያን ጊዜ በእግሩ አጠገብ ወደቀች፣ ሞተችም። ጎበዞች ሲገቡ ሞት አገኟት፣ አውጥተው በባሏ አጠገብ ቀበሯት። በቤተ ክርስቲያንና ሁሉና ይህን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ ይላል። ክርስቲያኖች ልብ በሉ። ገንዘብን ማምለክ ይሄ ጉባኤ ፈታ ፈታ ብሏል ተብሎ ሐናኒያና ሰጲራ የሰሩትን ተንኮል ተመልከቱ። ዛሬ ብዙዎች እንዲህ ተስማምተዋል፣ ሰይጣን ልባቸው ገብቷል። ሁለት መንፈስ ቅዱስን ለመፈታተን እግዚአብሔርን ለመፈታተን ተነስተዋል፣ ሐዋርያትን ለመፈታተን ተነስተዋል። የእግዚአብሔር ቃል የሚነግረን ይሄንን ነው የዓለምን ክብርና ንብረታቸውን ሁሉ አሳይቶ የዚህን ዓለም ገንዘብ አሳይቶ ወድቀ ብትሰግድልኝ ብሎ በፍቅረ ነዋይ ሊጥለው አልገባውም እንደሆነ ሊፈትነው በቀረበ ጊዜ በጸሊአ ነዋይ አንተ ሰይጣን ወግድ፣ ለእግዚአብሔር ለአምላክ ብቻ ስገድ፣ ገንዘቡም ንብረቱም ዓለሙም ስልጣኑም ዝናውም ኃላፊ ነውና አለው። ዛሬ ብዙዎች ዝና ሲያገኙ በዝሙት ርኩሰት ሲያድፉ ገንዘብ ሲያገኙ ደም ሲያፈሱ ሲያስገድሉ ሲሴስኑ በጠንቋይና በቃልቻ ቤት ሲንበረከኩ የሚታዩት ይህን ፈተና ማለፍ አቅቷቸው ነው። ክርስቲያኖች፣ ሶስተኛው የኃጢአት ራስን ድል ማድረጊያው ጸሊአ ንዋይ ነው። ገንዘብን አለማምለክ ነው። እንዳልኳችሁ ገንዘብ አያስፈልግም የሚል አመለካከት መጽሐፍ ቅዱስ የለውም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው ተብለናል። ዝክረ ሰናይና በአለመቅጾት የሚባሉ የሁለት መነኮሳት ታሪክ አሳዛኝ ነው። ምን አደረገ? አንዱ መነኩሴ የሰበሰበው ወርቅ ወርቅና ገንዘብ ነበረ መነኩሴ ነው። ተመልከቱ። የሚተኛበት አልጋ ስር ቆፍሮ ወርቁን፣ ገንዘቡን እዛ ስር ቀብሮታል። ቤት ውስጥ ታሞ ሲሰቃይ ንስሐ አልገባም። እጅግ እንደውም የሚገርመው ሊሞት ባለ ሰዓት ኑዛዜ ሲቀበሉት ገንዘቡን የቀበረበት ቦታ ምን አለ? ስሰግድ ላቤ ተንጠባጠበው እዚህ ስለሆነ ብሎ እዛ ቦታ እንዲቀብሩት የሆነ ቦታ አሳያቸው። ገንዘቡን የቀበረበት እዚህ ነው፣ ላቤ ተንጠባጠበው ስሰግድ ብሎ ንስሐ ሳይገባ መነኩሴ በገንዘብ ፍቅር ዳሩ ስለ ገንዘብ አይደለም እንዴ ብዙዎች ሲጣሉ? ምን ሰማ ሞት አይቀርም ሞተ። ንስሐ ያልገባ መነኩሴ ወስደው ቀበሩት። እዛው ያለበት ቦታ የትሩፋት ደሜ የነጠበበት ነው የስግደት ደሜ ላቤ ተንጠፈጠፈበት ነው ብሎ እዛ ቀበሩት። በሦስተኛው ቀን እንደዚህ ሲያዩት ከመቃብሩ ጭስ ይወጣል። ተገርመው መነኮሳት እንዴ፣ ምንድን ነው ይሄ? ሲሉ አባ ያይቆ የሚባል ቅዱስ የነገረን አለ ይሄ የጽድቅ ስራ አይደለም፣ የምን ጭስ ነው የሚወጣው? እረስቲ እንሂድ አሉና መቆፈር ጀመሩ። ወርቁ ገንዘቡ እሳት ሆኖ የመነኩሴውን ስጋውን አቃጥሎ ጨርሶት አጥንቱን እየለበለበው ደረሱ። አውጥተው አፋፍሰው ከውሃ ጨመሩት። አይገርምም፣ ምዕመናን አይደንቅም፣ ኦርቶዶክሳውያን። እስከ ሞት ድረስ እንኳን በገንዘብ ፍቅር የተያዙ የተጠመዱ ሰዎች አሉ። ጌታችን ክብሪ ግባውና በገዳመ ቆሮንጦስ አርባ ቀን አርባ ሌሊት ከጾመ በኋላ በትልቁ ተራራ ወስዶት የዓለምን ንብረት ገንዘብ አሳይቶ ተወድቀ ብትሰግድልኝ ሲለው ሁርም ድህሬ ከኋላይ ወግድ አንተ ሰይጣን ብሎ እንደ ጉማትኖ እንደ አቧራ አብኖ አጠፋው። ብዙዎች ግን በዚህ ወድቀዋል። ስለዚህ ክርስቲያኖች ገንዘብ አያስፈልጋችሁም? አይደለም፣ ስሩ። እግዚአብሔር ይባርካል። ሁለቱን አሳ አምስቱን እንጀራ አልባረከም? አምስት መክሊት ላለው አምስት አልጨመረለትም። ሁለት ላለው ሁለት አልጨመረለትም። ምሳሌውን ሁሉ በንግድ አላደረገም። በማይሆን ምሳሌ ይመስላል። ስለዚህ ነጋዴዎች በንጽህና ነግዱ፣ ሰራተኞች በንጽህና ስሩ፣ ገበሬዎች በንጽህና ገብሩ፣ የግብር ስራችሁን ስሩ፣ ሌሎቻችሁን በየሙያችሁ እንዲሁ። በረከት ከእግዚአብሔር ነው። በረከቱን ይላክላችሁ፣ ጸጋውን ይላክላችሁ። ክፉ አይንካችሁ። ፍቅረ ነዋይ፣ ገንዘብን ማምለክ የኃጢአት ሁሉ ስር ነው። ገንዘብን በኃጢአት መሰብሰብ የኃጢአት ሁሉ ስር ነው። ታጠቡ፣ ንጹ፣ ተቀደሱ። የእግዚአብሔር መንፈስ በእናንተ ላይ ይደር። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት አይለየን። የኢትዮጵያ ገበዝ የቅዱስ ጊዮርጊስ በረከት ረዴ ጥበቃ ከእናንተ ጋር ይሁን። ሞ አለስኦማችን አስፈጽሞ ለብርሃነ ትንሳኤው በሰላም እንዲያደርሰን የሱ ፍቃድ ይሁንልን። ይህንን ቃል የሰማችሁ ሁሉ የልቦናችሁን ሀሳብ ሰምቶ ይፈጽምላችሁ። ከመስማት ባሻገር ደግሞ ለሌሎች ሰዎች እንዲደርስ ላይክ፣ ሼር የምታደርጉትን ሁሉ ቅዱስ ሚካኤል፣ ቅዱስ ገብርኤል የእናንተን ልመና ወደ እግዚአብሔር ፊት ያደርሱላችሁ። ልውል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ፣ አሜን።